አየዋ ትለዋለች። ልጇ ነው ያሳደገችው። ጠርጋ አቤት ያ ኡማ ይላታል። ተነስና ለደሮዎቹ ምግባቸውን ስጣቸው ትለዋል ያ የተከበረ ትልቁ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለደሮዎቹ ምግብ ሰጥቶ ይመለሳል። ኡሞክ ሱማ ኡሞክ ሱማ ኡሞክ እናቴ የአባቴ ሞቱ ይላል። ዓመት ሙሉ ይላል እጄን አላነሳውም። ለራሴ ዱዓ አርጋና አቅምለ ወላጆቼ ቢሆን ዓመት ሙሉ እጁ ሲያነሳ ወላጆቹ ላይ ብቻ እና ብቻ። ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያድርጋል። ለወላጆች መልካም መሆን በምድራዊ ሕይወታችን በንግዱ፣ በትምህርቱ፣ በዕልሙ፣ በማህበራዊ ግንኙነታችን የተከበርነ የተሳካልን ሆነን ለመቀጠል ሚስጥር ሁሉ ቁርአን ቀርተ አጅሩን ልትልክላቸው ሰደቃ ሰድቀ ይሄን እናቴ ይሁን ይሄ ለአባቴ ይሁን። ዑምራ ልታደርግላቸው ሀጅ ልታደርግላቸው በስማቸው መስጊድ ልትገነባ ድር ልዋሊደይ ከሞቱ በኋላ ይቀጥላል። የሚወዷቸውን ጓደኞቻቸውን በሕይወት እያሉ ከእነሱ ጋር መልካም ልትውላ የአባቴ ወዳጅ ብለ የእናቴ ወዳጅ ነበረች እኮ ብለ ደውለህላት ሀዲያ ልትልክላት ስጦታ ልትልክላቸው መልካም ልትውልላቸው እነሱን ሲደርሳቸው የዛች ደግ ልጅ ልጅ እኮ ነው መሆን ከሳሐባው ትውልድ በኋላ በላጭ አንዱ ሰዋላት ህወ እወይሱ ልኩረንይ አል እሱ ጋር የሚመጣ እወይስ የሚባለው ነው። በላጭል በምን በለጠ ካነት ለሁ ኡሙን ባሩን ቢሃ እናት አለችው መልካሜ ዋንላ ታዲያ ዞር አለ፣ አንተ ዑመር እወይስን ያገኘኸው እንደሆን እስትግፋር ያድርግላቸው። ከሕይወት ውስጥ እቅድ አውጣ፣ ፕላን አውጣ። ክፍለ ሀገር ከሆኑ ደውል፣ ቪዲዮ ኮል አርጋ አናግራቸው። ስችል ወርደህ ዘይራቸው። ልጆችን ይዘውረድ እሷን ማምጣት ሀጅ ውሰዳቸው፣ ዑምራ ውሰዳቸው፣ ለደስታቸው ምንጭ ጭፍጥ። ያኔ እንደ አንተ እዚህ ምድር ላይ ተሳካለት ሰው ከመተናነስ የሆነ ክንፍህን አንጥፍላቸው። ወኩል ብለህ በይ፣ ረቢ ጌታዬ፣ ርሐምሁማ እዘንላቸው። ለወላጆቼ ከማ ረበያን